ሰላም የተወደዳችሁ ቅዱሳን፣ እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ ወንድማችሁ ደህና ነኝ። ክብር ለኢየሱስ ሲሆን ዛሬ እግዚአብሔር በልቤል ያስቀመጠውን ወደ እናንተ ባደርስ ባቀርብ ይጠቅማችኋል በሚል መንፈስ ቅዱስ የሰጠኝ ያሰብኩት ነገር ምንድን ነው? እሱን ነገር እናያለን ማለት ነው። ይህንን ዩቲብ ቻናል ሰብስክራይብ ማድረጋችሁን እንዳትተው። ክብር ለኢየሱስ ሲሆን ወደ ሮሜ መልእክት እንሄዳለን። ሮሜ መልእክት ምዕራፍ አስር ከቁጥር አንድ ጀምሮ ያለውን ክፍል በጌታ ኢየሱስ ስም አነባለሁኝ። ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናይ እንድድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንደቀኑ ይመሰክርላችኋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንድኖር እንዲህ ይላል። በልቢ ማን ወደ ሰማይ ይወጣል አትበር። ይህ ክርስቶስን ለማውረድ ነው። ወይም በልቢ ወደ ጥልቁ ማን ይወርዳል አትበር። ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፊ በልቤም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፊ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸርቃልና በአፉ መስክሮ ይድናልና እያለ ይቀጥላል። ክብል ኢየሱስ ይሁን በእውቀት መቅናት በሚል የእግዚአብሔር ቃል ዛሬ ሼር አድርጋለሁ። የሐዋርያው ቅዱሱ የሐዋርያው ጳውሎስ መልእክት ነው ይሄ። ቀጥታ ጻፊው የሚያንገራግር አይደለም። ጻፊው ሐዋርያው ቅዱሱ ጳውሎስ እንደሆነ በደንብ አድርጎ መጽሐፉ ራሱ ያስቀምጣል። ጻፊው ራሱ እንደሆነ የሮሜ መልእክት ጳውሎስ የጻፈው እስር ቤት ላይ ሆኖ እንደሆነ እግዚአብሔር ቃል በደንብ አድርጎ በዚህ ቦታ ላይ ያስረዳል። አሁን የታሪክ ዳራው ላይ ሳይሆን አሁን መልዕክት ላይ አጭር ጊዜ ስለሚጠቀም መልእክት ላይ ትኩረት ማድረግ ይፈልጋሉ። እዚህ ቦታ ላይ ከምዕራፍ ዘጠኝ ጀምሮ እስከ አስራ አንድ ድረስ ባለው ሉዓላዊ የእግዚአብሔር ምርጫ እያለ ስለ ያዕቆብና ስለ ኤሳው ምርጫ እግዚአብሔር ያዕቆብን ወደደ፣ ኤሳውን ጠላ እያለ ስለ እግዚአብሔር ሉዓላዊ ምርጫ ከተናገረ በኋላ ደግሞ አስረኛው ምዕራፍ ላይ አሁን ባነበብ ነው። በዚህ ክፍል ላይ ደግሞ ምንድነው የሚለው? ወንድሞች ሆይ ብሎ ይጀምራል። ወንድሞች ሆይ የልቤ በጎ ፈቃድ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ምንድነው? እንድድኑ ነው። እንድድኑ ነው ምን ማለት ነው? እስራኤል የሐዋርያት ቅዱስ ጳውሎስ ጳውሎስ ኤብራዊ ነው። ኤብራዊ ማለት በትክክል ከአብርሃም ዘር የመጣ ማለት ነው። በትክክል ሪል በሆነ ኦሪጂን በሆነው ከአብርሃም የመጣ ዘር የተተካ ማለት ነው። ኤብራዊ ማለት ጳውሎስ ኤብራዊ ነው። ይህንን መጽሐፍ ቅዱስ ምንድን ነው የሚለው በኤብራውያንም፣ በኤብራዊም እኔ ራሴ ኤብራዊ ነኝ ብሎ ሐዋርያው ቅዱሱ ጳውሎስ በፊልፕሲዎስ መልእክት ላይ ይናገራል። ፊልፕሲዎስ ላይ ሄደን እንመልከት እስኪ ፈጠን ፈጠን ብለን ከቃሉ ጋር ለመሄድ ሦስት ላይ ፊልጵስዩስ ሦስት ላይ እንደዚህ ይላል እንደዚህ ይላል። ስለዚህ እሱ ራሱ ዕብራዊ እንደሆነ ነገር ግን ያ ዕብራዊ መሆን ቀጥታ ከአብርሃም ዘር መምጣት ምንም አይጠቅምም። የሚጠቅመው በክርስቶስ ኢየሱስ መሆን ነው ያለ ይህ እዚህ ጋር ሦስት ላይ ፊልጵስዩስ ሦስት ላይ ምንድን ነው የሚለው? እንደዚህ ይላል በስምንተኛው ቀን የተገረጂው ከእስራኤል ትውልድ፣ ከቢንያም ወገን ከዕብራዊ ዕብራዊ ነኝ። አምስት ላይ ከዕብራዊ ዕብራዊ ነኝ ማለት የአብርሃም ዘር ነኝ፣ ኦሪጂን ነኝ ነገር ግን ለኔ ረብ የነበረው ይህንን ትቻለው ነው የሚለው። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድነው እዚህ ጋር ለወገኔ እኔ እስራኤል እንድድኑ ሁልጊዜ በእግዚአብሔር ፊት እማጸናለሁ፣ እጸልያለሁ። እንድድኑ መቅናት ነበራቸው፣ መንፈሳዊ ቅናት ነበራቸው። ግን ይሄ ቅናታቸው በእውቀት አልነበረም፣ በእውቀት አልነበረም። የራሳቸውን ጽድቅ ለማቆም ሲሉ የእግዚአብሔርን ጽድቅ አልተቀበሉም፣ አክሰብት አላደረጉም። የራሳቸውን ጽድቅ ለማቆም ለእግዚአብሔር ጽድቅ አልተገዙ፣ በዚህ ምክንያት ተሰናከሉ ነው የሚለው ይህንን ምድረው የሚለው ሌላ ቦታ ላይ መጽሐፍ ውስጥ በኢየሩሳሌም የመሰናከያ ድንጋይ ያስቀምጣሉ ነው የሚለው ለአንዳንዶች መውደቂያ መጥፊያ ይሆናል። ለአንዳንዶች ደግሞ የዘላለም ሕይወት ይሆናል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። ያ የማዕዘን ራስ የሆነው ማን ነው? ኢየሱስ ነው። ኢየሱስን በማመን የሚገኘውን ጽርቅ ለመቀበል ዝግጁ አልነበሩም። እነዚህ እውነተኛ ዕብራዊ የነበሩ ከአብርሃም ዘር የነበሩ እኔ እኛ የአብርሃም ዘር ጌታ ኢየሱስ ክርስቶስ ያገለገለላው ምን ነበር ያሉት አርነት ትወጣላችሁ ብሎ ጌታ ኢየሱስ ክርስቶስ ስናገራቸው እኛ ለማንም አልተገዛንም እኛ የአብርሃም ዘር ነን ብሎ አሉ የአብርሃም ዘር ብሉ ትንኪት ዕውቀታቸው ቅናታቸው በእውቀት የተመሰረተ አልነበረም ከዚህ የተነሳ ሐዋርያው ጳውሎስ ምንድን ነው የሚለው በእውቀት መቅናት እነሱ ጋር አልነበረም ይህንን በአንድ ወቅት ላይ ባለማወቄ ከእነሱ ጋር አንድ ላይ ይተባበር ነበር በነሱ ማዕቀብ ስር ነበርኩ፣ በነሱ ቁጥጥር ስር ነበርኩ ለዋረ ጳውሎስ ሲናገር እንሰማለን። አሁን ዛሬ ላይ ይህንን አፕሊኬት ስናደርግ ማለት ወደ እኛ ስናመጣው ስናዛምደው አሁን አሁናዊ አሁን ዛሬ እንዴት ነው? ለምሳሌ እኔ ቀደምት አባት ነኝ እኔ ቀዳሚ ነኝ እኔ የቤተክርስቲያን እንትን እንትን በሚል የእግዚአብሔር ኃይል በአሁኑ ዘመን እንዳይገለጥ በራሳችን ትንሽ እውቀት የእግዚአብሔርን ስራ የምንገድብ ሰዎች አለን። ወገኖች በእውቀት መቅናት፣ አሁን እኔ ሜጋ የምንል እኔ ቀዳሚ የምንል እኔ ሁሉን አውቃለሁ የምንል ሰዎች እግዚአብሔር አይታወቅ። እግዚአብሔር ከሙሴ ጋር ሲሰራ በትል ዘርጋ ነበር ያለ፣ ከኢያሱ ጋር ሲሰራ ደግሞ እርገጥ ነው ያለ። ስለዚህ ቅዱሳን የተወደዳች በእውቀት ካልቀናን በስተቀር የእግዚአብሔርን ሀሳብ ሚስ ካደረግን ብዙ እንጎዳለን ብዙ እንጎዳለን። ጉዳቱ በኛ ላይ ይሆናል። የተወደዳችሁ በመላ ላ የምትገኝ ሐዋርያው ቅዱስ ጳውሎስ በእውቀት ካለመቅናት ወጣ። እግዚአብሔር አይኑን ከፈተለት። በእምነት ወደሚገኘው ጽድቅ ጋር መጣ። የራሳችንን ጽድቅ አናቁ። ከእግዚአብሔር ጋር አብረን ሰራተኞች ኑ። ከእግዚአብሔር ጋር እንስማማ፣ ከኃጢአታችን ንስሐ እንግባ። እግዚአብሔር ውኋላዊ አምላክ ነው። እግዚአብሔር በሚመጣ ትውልድ ሁሉ ይሰራል። በአንድ ወቅት ላይ እንደሰራ የግድ የዛሬ ሀያ ዓመት የዛሬ ሰላሳ ዓመት እግዚአብሔር እንደሰራ እንደዛው ስራ ማለት እግዚአብሔርን መገደብ ነው። እንልቅ፣ በእውቀት መቅናት አለበት። አጭር ቪዲዮ ለመልቀቅ ስለፈለኩ ነው። ይሄንን ትንሽ እውቀት እንዳገኛቸው ተስፋ አደርጋለሁ። በጽድቅ የሚገኘው እውቀት ምንድነው? ማለት በጽድቅ የሚገኘው ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት ይኖራል። ከእምነት የሆነ ጽድቅ ግን እንዲህ ይላል። በልብ ይማኑ አትመረረሩ። ይባጭ ቃሉ ቃሉ በአፍ ተቀምጧል። ኢየሱስ ጌታ ነው በለ ኢየሱስ የእግዚአብሔር ልጅ እግዚአብሔር አንድያ ልጅ ወደዚህ ዓለም ላከ። ከዛ ስለ ነህ አቃት ሞታ ተቀበረ፣ በሶስተኛው ቀን ተነሳ፣ ወደ ላይ አረገ፣ ዳግም ሊመጣና አለ የሚለውን ነው እምነት ተቀበል፣ እንጂ አትፈላሰብ፣ አትመራመር። ክርስትና በምርምር አይሆንም። ክርስትና የአንድ ወቅት የምርምር ጥናት ውጤት አይደለም። ክርስትና በሞኝነት እግዚአብሔር የዘላለም ዓለም ህይወት እንደሰጠን ተቀብለን ከሱ ጋር በሰላም በጸጋ ማለት ስለዚህ በእውቀት እንደነቀና ይህንን ነው የሚ ዘመናችሁ የተባረከውን ሰብስክራይብ ማድረጋችሁን፣ አትተው። ወዳችኋለሁ። ተባረኩ ሻ